አረማሽ ተመለካቾች እንደምን አረፈዳችሁ። የሳቱን አበይትና መሰበር ዜናዎች እጄ ቀርብ። በቅድሚያም አርእስተ ዜናዎቹን በማስቀደም ጀምራለሁ። የጎጃም ፋኖ ዛሬ መብረቃ ጥቃቱን አጠናክሮ ቀጥሏል። በጎጃም በተደረጉ አውደ ውጊያዎች የአብያ ምር ጦር ሚሊሻና አርማ ብተና ሲደቆሶ ሙለዋል። የአማራ ፋኖ በጎጃም ያደረሰበትን ምት መቋቋሚ ያቃተው ይብልጽግና ጦር መድፍና ዙ 23ም እየተኮሰ ይገኛል። በሌላ በኩል የጎጃም ፋኖ መሪው አርበኛ ዘመነ ካሴም ኮምጨጭ ያለ ትእዛዝ ሰጥቷል። ወደ አዲስ አበባና ባህር ዳር እህል እንዳይገባም ተከልክለዋል። ጉዳዮቹን በዝርዝር እንመለከታቸዋለን። በሌላ በኩል በጎንደር ወሎና፣ እንዲሁም ሸዋም ግንባሮች በአገዛዙና በፋኖ ኃይሎች መካከል የሚደረገው ውጊያም ተጧጡፎም እንደቀጠለ ነው። የፋኖ ኃይሎች በተደጋጋሚም እየወሰዱት ባለው የደፈጣና የፊት ለፊት ውጊያም የበላይነቱን ወስደዋል። ከ50 የሚያንሱ የጎንደር አናብስቶች ዙ23 እና መድፍ ይዞም የከበባቸውን 300ም የአብይን ጦር ከበባ ሰብረው ስለ መውጣታቸውም ተነግሯል። በዝርዝር እንመለከተዋለን። በሌላ በኩል በጀግናው ፊት አውራሪ ባዩ አለባቸው ዙሪያ አዲስ መረጃ ከተሰማም ይዘን እንደምንቀርብ ቃል በገባነው መሰረት አዲስ መረጃም ይዘን መተናል፣ እናሰማችኋለን። በሌላ በኩል ከውጭ የሚሰማ መረጃ፣ ሶስተኛው የዓለም ጦርነት ሊያስጀምር ይችላል የተባለ ጦርነት በህንድና በፓኪስታን መካከል ተጀምረዋል። የጦርነቱ መጀመርም አለምን አስደንግጧል። የጦር ጀቶች ተመትተዋል፣ እየወደቁም ነው። ወታደሮች ውጊያ ጀምረዋል። ከዚህ ጋር በተያያዘ የያዝነውን ሰፊ መረጃ ወደ እናንተ የምናቀርበው ይሆናል። እኚህንና ሌሎች በርካታ ጉዳዮችን ይዘናል። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ ባርስ ዜና እያደመጣችሁትን መረጃ ወደ እናንተ ላደርስ እዚህ ተገኝቻለሁ። አደማች ተመልካቾች ቪዲዮውን ላይክ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖቹም እንዲሁም ማሳብ አስተያየታችሁን እንድትሰጡ እየጠየቅን በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው አብራችሁኝ ቆዩ። በቅድሚያ ዓለማችን ወደ ሶስተኛው የዓለም ጦርነት እየተንደረደረች ነው ተባለ። ህንድና ፓኪስታን ጦርነት ጀምረዋል። ትላንት ምሽቱን ህንድ ፓኪስታንን የደበደበች ሲሆን ሰላማዊ ነዋሪዎች በጥቃቱ መገደላቸውም ታውቋል። የፓኪስታን ጦር ለአፀፋዊ እርምጃም ትዕዛዝ የተሰጠው ሲሆን ፓኪስታን የአየር ክልሏን ለ48 ሰዓት ዝግ እንዲሆንም አዛለች። ፓኪስታን ኤፕሪል 22 በካሽሚር ግዛት ባደረሰችው ጥቃት ከ26 በላይ ሰዎች መገደ መገደላቸውን ተከትሎ ህንድ ትላንት ምሽት በካሽሚር ግዛት የፓኪስታን አሸባሪዎች መሽገውበታል ባለቻቸው ዘጠኝ ኢላማዎች ላይ የአየር ኃይል እንዲሁም የሚሳይል ጥቃት ፈጽማለች። የህንድ የመከላከያ ሚኒስተር ጥቃቶቹም የተሳኩ ነበር ያሉ ሲሆን ፓኪስታን በወሰደችው የአጸፋ ምላሽ አምስት የህንድ ተዋጊ ጀቶችን መታ መጣሏንም አስታውቃለች። የፓኪስታን ወታደራዊ ቃል አቀባይ ሌትናል ጀነራል አህመድ ሸሪፍ ቻውድሃሪም ለሮይተ ተርስ እንደገለጹት እስካሁን ድረስ አምስት የህንድ ጀቶችን መጣላቸውንም አስታውቀዋል። ሶስት ራፌል አንድ ሱ 30 እና አንድ ሚግ29 እና አንድ ሄሮን ሰው አልባም አውሮፕላን መምታታቸውንም አረጋግጠዋል። ህንድ ፓኪስታን መጥተዋቸው ስላለቻቸው የጦር አውሮፕላኖች ጉዳይ እስካሁን ምላሽም አልሰጠችም። የራፌል ተዋጊ ጀት ውስጡ እንደያዘው ፓኬጅ ቢለያይም ዋጋው ከ100 ሚሊዮን እስከ 277 ሚሊዮን ዶላር ሊያወጣ እንደሚችልም ተገልጿል። የህንዱ ጠቅላይ ሚኒስተር ሞልዲ ወደ ፓኪስታን የሚፈሰውን ወንዞቻቸውንም እናቋርጣለን ሲሎም ዝተዋል ። ህንድና ፓኪስታን ሁለቱም ኒኩለር የታጠቁ ሀገራት ናቸው። ባለፈው ሳምንት የፓኪስታን መሪዎች ኒኩለራችንን ከመጠቀም ወደ ኋላ አንልም ሲሉም ተናግረው ነበር። አሁን ዓለም ውጥንቅጥ ውስጥ ገብታለች። በየቦታው በየቀኑ አዳዲስ ጦርነቶች ይፈጠራሉ። በዚህም ዓለማችን ወደ ሶስተኛው የዓለም ጦርነት እየተንደረደረች ነው ሲሉም በርካታ የፖለቲካ ተንታኞች እየተነተኑ ነው። አሁን በቀጥታ ወደ አማራ ክልል የግንባር መረጃዎች አልፋሉ። በቀጥታ ወደ አማራ ክልል የግንባር መረጃዎች ከማለፊ በፊት ግን ከዚሁ የግንባር ተጋድሎ ያገኘናትን አንዲት ሴት አርበኛም ጀግናም እናስተዋውቃችሁ። አርበኝት ትግስት ተረፈም የአማራ ፋኖ አንድነት በጎንደር የዘራይ ክፍለ ጦር የሰው ኃይል አስተዳደር መምሪያ ኃላፊ ናት። ይህች በምስሉ ላይ የምትመለከቷት ጀግና የጀግኒት አማራዊት ትግስት ተረፈም ተጋድሎ እጅግ ሰፊ ነው። በዚህ ትንታኔም የአርበኝነትን ተጋድሏንና መገለጫዋን ከብዙ በጥቂቱ ለማንሳት እንሞከርም። በአማራ ልዩ ኃይል መዋቅር ውስጥ በመግባት ወራሪውንና ሀገር አፍራሽ የህወሓት ኃይልን በመመከትና በመደምሰስ ረገድ የበኩሏን ወታደራዊ ግዴታና ኃላፊነቷን በአግባቡም የተወጣች ሰራዊት ናት። በዚሁ የልዩ ኃይል ሰራዊት ውስጥ ሆናም የደማችና የቆሰለች ቢሆንም በፈጸመችው አኩሪ ተጋድሎ የተሸለመች እንስት ናት። የ የአማራ ልዩ ኃይል በነ አብይ አህመድ ሴራም እንዲፈርስ ሲደረግ ጀግኒት ግን ሴራውን አልተቀበለችም። ምክንያቱም አላማ አላት። ስለሆነም አላማዋን ለማሳካትና የገባችውን ወታደራዊ ቃል ወደ ጎን መተው አልቻለችም። ስለሆነም ህዝባዊናም ሀገራዊም አደራዋን ለመወጣት ከፋኖ ጋር መቀላቀልን መርጣም ፋኖን ተቀላቀለች። ሐምሌ ወር 2015 ዓ ም ሙሉ ትጥቅ እንደታጠቀች የጎንደር ፋኖን በይፋም ተቀላቀለች። የፋኖና የመንግስት ውጊያ በተጀመረ ሰሞን ከጎንደር ከተማ ላይ ፋኖ ከአብይ ኃይል ጋር ለሰባት ቀናት ካደረገው አውደ ውጊያ ላይ በተግባር ተፋልማለች። የጎንደር ፋኖ ነሐሴ 1 2016 ዓም ከጎንደር ከተማ ወጥቶ ትግሎን ሲቀጥል አርበኝት ትግስት ተረፈ ከነ አርበኛ ሰፈረ መለስ፣ ከነ አርበኛ ሽቴ ባየሁና ከነ አርበኛ በየነ አለማው ጋር አብራ በመሆን የትግል ጉዞዋን ቀጥላለች። አርበኝት ግስት ተረፈም በቆይታዋ እጅግ ለትግሉ ታማኝና ቆራጥ ከመሆኗም የተነሳም የአርበኛ በየነ አለማው ታማኝ አጃቢው መካከልም አድርጓት ነበር። ይህች አርበኝነት መገለጫ እስካሁኗ ሰዓት ድረስ ደከመኝ ሰለቸኝ የማትል የጽናት ተምሳሌት፣ ህልውና ትግሉ ሂደት ውስጥ የማይናወጥ ወጥ የሆነ አቋም ያላት፣ ከባቢያዊ እሳቤ የሌላትና የዘመናችን ጣይቱ ብለን ሰይመናታል ሲሉም የፋኖ አባላት ይናገራሉ። የዘራይ ጦር የሴቶች አርማም አርበኝ ትግስትን እንደዚህ ተመለከትናት። ከሰሞኑን የፋኖ ጀግኖችን እያቀረብን እንዲህ እያስመለከትናችሁ ነው። አሁን በቀጥታ ወደ ጦር ግንባር መረጃዎች አልፋል። በቅድሚያም ከጎጃም እንጀምራለን። የጎጃም አገው ምድር ክፍለ ጦር የውሎ ዘገባዎች የቢተወደድ አያሌው መኮንን ብርጌድ ተወርዋሪ ሻለቃም አህያ ጫንቃላይ የሰፈረውን የሰፍረውን የብልጽግናን ሰራዊት ከበባም በመስራት የደበደበው ሲሆን የብልጽግና ሰራዊት ያረደውን በሬም ሳይበላም ለመፈርጠት ተገደዋል። በዚህም መሰረት ሁለቱ የብልጽግና ሰራዊት ወዲያውኑ የማያዳግም እርምጃም ሲወሰድባቸው ከአራት በላይ ቁስለኛም ቆንዝላ ጤና ጣቢያ በመሞትና በመኖር መካከል ሁነው ይገኛሉም ተብለዋል። በዚህ ምት የተበሳጨው የብልጽግና ኃይል የሻለቃ መሪያቸው የሆነውን ሻለቃ ዮናስን ተኩሰው እግሩን በመምታት ሶስት የስርዓቱ ወታደሮች ከድተውም ተቃውም ቆንዝላ ጤና ጣቢያ በመታከም ላይ ይገኛሉ። የስርዓቱ አገልጋይ የነበሩ አድማ ብተናዎች በትላንትናው ዕለት ጊሳ ላይ ከመደቆስ ተርፈው ሶስት አድማ ብተናዎች የቢትወደድ መንገሻ ጀንበሬ ብርጌድንም በዛሬው ዕለት ተቀላቅለዋል። ኮሶ በር ቀኛዝማች ስሜነ ደስታ ብርጌድ ከ300 በላይ የባጃጅ አሽከርካሪና ባለሀብቶችን በግድ ፋኖን መቃወም አለባችሁ በሚል ብልጽግና የብልጽግና ስርዓት ስብሰባ ቢጠራቸውም ስብሰባውን መሳተፍ አንፈልግም በማለት ቀርታቸዋል በሚል ባጃጆች ስራ እንዳይሰሩም የታገዱ ሲሆን አብዛኞቹም እንደታሰሩም ከቦታው አረጋግጠናል። ከዚህ ጋር በተያያዘ በዝርፊያ ላይ የተሰማራው የብልጽግና ቡድን አራት ባጃጅ አሽከርካሪዎችን ከነባጃጃቸው ባጃጃቸው በትላንትናው ዕለት አፍን የወሰዱ ሲሆን ከፋኖ ጋር ግንኙነት አላችሁ በማለት ሰላማዊ ሰዎችን እያሰቃዩም ይገኛሉ ሲሉም የቀኝ አዝማች ስሜ ስሜነ ደስታ ብርጌድ የህዝብ ግንኙነት ፋኖም አስማማው ገልጾልኛል። በተጨማሪም የጤና አገልግሎት የሚሰጡ ተቋማትን ያወደሙ ሲሆን የላብራቶሪ ማሽኑን ጨምሮ ብዙ የህክምና አገልግሎት መስጫዎችን ዘርፈውም ወስደዋል። ይህ በእንዲህ እንዳለ በሌላ በኩል በወሎ ጎንደርና ሸዋም በተለያዩ ግንባሮች የፋኖ ኃይሎችና የአገዛዙ ቅጥረኛ ሰራዊት የሚያደርጉት ውጊያም እንደቀጠለ ነው። የፋኖ ኃይሎች በደፈጣ እንዲሁም በፊት ለፊት ውጊያም አገዛዞን እየ ያንበረከኩት ሲሆን ትላንትናና ዛሬ ብቻ በተሰማም መረጃም ወሎ ላይ አገዛዞም በሶስት ቦታዎች ላይ በደፈጣም ከፍተኛ ምት ደርሶበት ከፍተኛ ኪሳራም ገጥሞታል። በምሬ ወዳጁ ፊት አውራሪነት የሚመራው የወሎ ፋኖ ከሰሞኑን የተቀናጀ ጥቃት ከፍቶም የብልጽግናን ሰራዊት ሬሳም እያስቆጠሩት ነው። በተለይ በወሎም ከሰሞኑን በተደረጉ አውደ ውጊያዎች የአገዛዙ የመስመር መኮንኖች ሳይቀሩም በፋኖ ጥይት ቆላታቸው ነው እየተነገረው። ዛሬም በወሎ ውጊያዎች እየተደረጉ ሲሆን የመከላከያ ሰራዊቱ በኃይል ላይ ኃይል እየጨመረም የፋኖ ኃይሎችን ለማዳከም ቢጥርም እስካሁን ምንም ፍሬም እንዳላገኘም ተነግረዋል። በሌላ በኩል በጎንደር ውጊያ የተሸነፈው የብልጽግና ጦር ሰራዊቶቹ ተማረከው በሰልፍ እየተነዱ ነው። በጎንደር በሚደረጉ ውጊያዎች የሚደመሰሰውና የሚማረከው ወታደር ብዛት አይደለም ለአገዛዙ፣ ለፋኖ ደጋፊዎችም እንኳን አስደንጋጭ ነው ተብሏል። በጎንደር አገዛዙ በውጊያዎች ተሸነፈ ከተባለ በመቶዎች የሚቆጠሩ ተደምስሰውበት በመቶዎች የሚቆጠሩ ተማርከውበት ነው ውጊያው የሚቋጨው። የጎንደር ፋኖ ኃይላቸው በእጥፍ በማደጎ ከሰሞኑን አባይን ተሻግረው ጎጃም ጭምር ገብተው ወንድሞቹን እያገዘም የብልጽግናን ጦር እያርበደበዱትም ይገኛሉ። የሚገርመው ጎንደር ውስጥ ጀግንነት እስከ ጥግ ነው የብልጽግና ሰራዊት ወታደር የያዘ ከባድ መሳሪያ የታጠቀ ጦር ይዞም ከ50 የማይበልጡ ፋኖዎችን ከበባ ውስጥ አስገብቶ ለመደምሰስ ቢሞክርም የጎንደር ፋኖዎች ከበባውን ሰብረው ደምስሰው ነው የወጡት። የጎንደር ነዋሪዎች ጀግንነቱ ጎንደር ላይ ሞልቶ ፈሷል፣ ችግሩ መሪዎች አንድ አልሆኑ አሉን እንጂም ሲሉም የፋኖ መሪዎች አንድ እንዲሆኑም ጠይቀዋል። በሌላ በኩል በሸዋም ትንቅንቁም እንደቀጠለ ነው። ሃያ አንድ መኪና ሬሽን የጫነ የመከላከያ ሰራዊት አዲስ አበባ ተነስቶ ሸዋን ሲያቋርጥ ከበባ ውስጥ መግባቱን የተነገረው አሁን ዝርዝር መረጃውን መናገር የማልችልበት ድንቅ ኦፕሬሽንም እየተሰራ ነው። ነገሮቹ ሲጠናቀቁ ዘገባውን አሰናድቼ ወደ እናንተ ይዤ ምቀርባለው። አሁን ስቱዲዮ ከገባን በኋላ በደረሰኝ የጎጃም መረጃም በዛሬው ዕለት በጠዋቱ 12 ሰዓት ወደዛ አባ ጽዮን የገባው የብልጽግና ሰራዊት የጃቢ ሚሊሻና የአገዛዙ ጦር በአረንዛው ዳሞት ብርጌድ ቢተው ሻለቃማ አርበኞች ብርቱ የሆነ ወቀጣም ገጥሞታል ተብሏል። በዚህም የተለያዩ ከባድ መሳሪያዎችን እየወረወረም ወደ መጣበት እግሬ አውጪኝ ብሎም የፈረጠጠ ሲሆን ከሁለት በላይ ሙትናም አንድ ቁስለኛ ጋር ተመልሶም ወደ መጣበት የተመለሰ መሆኑን የፋኖ ኃይሎች ገልጸዋል። በትላንትና ሁለትም አንድ ሚሊሻ ከርቶም ወደ ፋኖ ቤተው ሻለቃም ተቀላቅለዋል። ይህ በእንዲህ እንዳለም ዘመነ ካሴ ኮምጨጫለ ትእዛዝ ሰጠ። የአማራ ፋኖ ደቡብ ጎጃም ከጎጃም ወደ አዲስ አበባና ባህር ዳር የሚጫን ማንኛውንም አይነት እህል ከሁለት ቀን በፊት ላልተወሰነ ቀናቶች ከልክለዋል። ክልከላውን ተላልፎ እየተገኘም ማንኛውም ነጋዴ ለሚወሰድበት እርምጃም ኃላፊነቱን ራሱ ይወስዳል ሲልም አስጠንቅቀዋል። የስምንተኛ በላይ ዘለቀ ክፍለ ጦር በሚያስተዳድራቸው ወረዳዎች ደጀን ወረዳ፣ እነማይ ወረዳ፣ ሸበል በረንታ ወረዳ፣ ደባይ ጥላት ግን ወረዳ፣ እናርጅ እናውጋ ወረዳ የምትገኙ የእህል ነጋዴዎች እና የከሰል ነጋዴዎች በድርጅታችን አፋጎ የወጣውን የእህልና ከሰል ክልከላ በትህትናም እንድታከብሩም እንጠይቃለን ሲሉም የፋኖ ኃይሎች አሳስበዋል። በክፍለ ጦራችን ስር የምትገኙ አምስቱ ብርጌዶች ሻለቃዎች፣ አፋጎ ያወጣውን የእህልና ከሰል ክልክላ በትኩረት ሰጥታችሁ እንድትሰሩና እርምጃም እንድትወስዱም እናሳስባለን ሲል መግለጫው ያሳስባል። ክልከላውን ተላልፎ የተገኘ ማንኛውም ነጋዴ ለሚወ የወሰደበት እርምጃም ኃላፊነቱን ራሱ ነጋዴ ይወስዳል ሲሉም የፋኖ ኃይሎች አስጠንቅቀዋል። ይህ በእንዲህ እንዳለ ፊት አውራሪ ባዩ አለባቸውን የጦሩን ገበሬ በተመለከተም አዲስ መረጃ ወጥቷል። ከሰሞኑን ከአብይ አህመድ ጥምር ጦር ጋር በጋራ በመሆን ምራቢት ቀጠናም የአማራ ፋኖ በሸዋ ናዶ ክፍለ ጦር ላይ በከፈቱት ጥቃት የአማራ ፋኖ በሸዋ ጦር አዛዥ ፊት አውራሪ ባዩ አለባቸው እንደሞተ ተነግሮ ነበር በወገንና በብልጽግና ልሳኖች መረጃውም በበርካቶች ሲሰራጭ በታማኝ ምንጮችም ሲነገር ነበር። ነገር ግን ፋኖ ፊታውራሪ ባዩ አለባቸው ከበባ ውስጥ እንደነበርና ለሞት ቅርብ እንደነበር እንጂ ፈጽሞ እንዳልሞተ አሁን በወጣ መረጃ ተረጋግጧል። በዚህም ፊታውራሪ ባዩ ያለባቸው የጦር ገበሬም አሁንም ድረስ በህይወት እንደሚገኝ ነው የተረጋገጠው። ፊታውራሪ ባዩ ያለባቸው ስራ ላይ ነው ሲሉም የመረጃ ምንጫችን ጠቁመውናል። አድማጮች በቃላችን መሰረት መረጃውን አጣርተን ይዘን መጥተናል። አሁን በቀጥታ ወደ ሌሎች መረጃዎች አልፋለሁ። በሌላ በኩል አሳዛኝ ጭፍጨፋ በደቡብ ሜጫ ወረዳ ጎጃ መደው ሜጫ ወረዳ በገርጨጭ አዲስ ዓለም ቀበሌም አግኒ በትላንትና ዕለት ከጠዋቱ 12 ሰዓት አካባቢ በሰርግ ቤት ውስጥ ያሉ ሙሽሮችና የአንድ ሙሉ ቤተሰብ በአገዛዙ ኃይል ሙሉ በሙሉ ጨፈጨፋቸው። የአብይ አህመድ ብልጽግና ቡድን አገልጋይ በሆኑት በሚሊሻና መከላከያ በሰርግ ፕሮግራም ላይ ያሉትን ስምንት ንጹሃን በግፍ ሲረሽኑ እንዲሁም አራት ከባድ ቁስለኛም አድርገዋል። ንጹሃን ወገኖች ነፍሳችሁ በሰላም ትረፍ። የብልጽግና ሰራዊት ግን አረመናዊ ድርጊቱን አጠናክሮ ቀጥሏል። በዚህ ያላበቃው የብልጽግና ሰራዊት የቆሎ ተማሪዎችንም እያፈሰ ይገኛል። የአብይ አህመድ ወንበር አስጠባቂ የሀገር መከላከያ ተብየው ቡድን በዛሬው ዕለት በሰሜን ወሎ ዞን በምትገኘው በወልዲያ ከተማ የቆሎ ተማሪዎችን አፍሶ ለውትድርና መውሰዱን የተነገረው እየወሰደም እንደሚገኝ አረጋግጫ አለው ታላላቅ የሃይማኖት አባቶች ሂደውም የእኛ ተማሪዎች ናቸው ልቀቁልን ቢሏቸው። እኛስ ማንን ፈለግን ከሚል ንግግር በማይተናነስ አባቶችን አናውቃችሁም ብለው አባሯቸዋል ሲሉ የንስር አማራ ምንጮች ለሚዲያችን ገልጸዋል። ምንጮቹ አያይዘውም በወልዲያ ከተማ ፒሳ አካባቢም ከምትገኘው ኪዳነ ምሕረት ቤተ ክርስቲያን ያሉ የቆሎ ተማሪዎች ወጥተው ለምነው መመገብ አልቻሉም። በዚህ ከቀጠለ ተማሪዎቹ ለምነው መብላት አይችሉም፣ ወጥተው ወደ ቤተሰቦቻቸው ለመሄድ አይችሉም፣ ሲወጡ ይታፈናሉ። ቶሎ መፍትሄም ይፈለግ ሲሉ መልክታቸውን አስተላልፈዋል። አገዛዙ ሃይማኖታዊ ስርዓት ተተኪ ተማሪዎች አፈሳም አላማው የሰራዊቱን ቁጥር ከማብዛት በበለጠ ዘመቻው ቤተ ክርስቲያናቷንና መስጊድ ተማሪዎችን ተተኪም እንዳይኖራቸው በማድረግ ሃይማኖትን ከኢትዮጵያ መደምሰስ ነው ሲሉ የሃይማኖት አባቶችም ገልጸዋል። ይህ በእንዲህ እንዳለ በሌላ በኩል ከ300 በላይ የአማራ ተወላጆች በወልቂጤ ከተማ በእስር ላይ ይገኛሉ። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን ከባለፈው አመት ጀምሮ በእስር ላይ የሚገኙ የአማራ ብሔር ተወላጅ በፍርድ ቤት ውሳኔ ሳያገኙም ከስምንት ወራት በላይ በእስር ቤት መቆየታቸው ተገለጸ። በተለይ ባለሀብቶችንና ወጣቶችን የመንግስት የጸጥታ ኃይሎች በየቀበሌዎች የሚኖሩም የአማራ ብሔር ተወላጆችን ፋኖ ታሰለጥናላችሁ፣ ትደግፋላችሁ፣ የፋኖ ክንፍናችሁ በሚል ምክንያት ከመኖሪያ ቤታቸውና ከስራ ቦታ ወስደው አስረዋቸዋል። በዞኑ በወልቂጤ የከተማ ሁለገብ አዳራሽ፣ በአብሽጌ ወረዳ ፖሊስ ጣቢያ የቀበሌ ውስጥ በባለፈው የክረምት ወር ጀምሮ ከ300 በላይ የአማራ ብሔር ተወላጅ ታስሮ የነበረ ቢሆንም ገንዘብ የመክፈል አቅሙ ያላቸው እስረኞች ለመርማሪዎችና ለፖሊስ አባላት እስከ 50 ሺህ ብር ጉቦን በመክፈል ከእስር የተለቀቁ ሲሆን ሰሞኑን ደግሞ እንደ አዲስ አስረው ዘረፋው ተጧጥፏል ሲሉ የመረጃ ምንጮቻችን ገልጸዋል። ጽንፈኛን ከምድረ ገጽ እናጠፋለን በማለት የአካባቢው ማህበረሰብ የእርሻ ስራም እንዳይሰራም ስላገዱት እስካሁንም አንድም መሬት አልታረሰም። ምክንያት ሲጠየቁ በቆላ ከተዘራ የፋኖ መዋያ ስለሚሆን አይቻልም ነው መልሳቸው። አሁን ላይ በአዳራሽ በፖሊስ ጣቢያዎች ከ300 የሚጠጉም የአማራ ብሔር ተወላጆች በእስር ላይ ይገኛሉ። በእነዚህ እስረኞች ላይ የጸጥታ ኃይሎች በሚወስዱት እርምጃ ከፍተኛ ምትና ድብደባም በርካቶች ለአካል ጉዳት በከፍተኛ ድብደባም ተጋልጠዋል። የታሰሩትም ወንጀል ሰርተው ሳይሆን አማራ ብቻ ስለሆኑ ነው። በመጨረሻም ሁለት መረጃዎች ላጋራችሁና ላብቃ። ዶርሞ ውስጥ በጩቤ ተገደለ። ዛሬ ጠዋት በአርባ ምንጭ ዩኒቨርሲቲ ጫሞ ካምፓስ አንድ የሁለተኛ ዓመት ተማሪ ዶርሞ ውስጥ እጅግ ሰቅጣጭ በሆነ መልኩ በጩቤ ተወግቶም ሕይወቱ ማለፎን ከዩኒቨርሲቲው ተማሪዎች ሰምተናል። የግቢው ተማሪዎች ካምፓስ ላይም ተማሪ ሲወጋ ይህ የመጀመሪያው አለመሆኑ ና ንውጋጋትም እየተለመደ እንደሆነ ነው። ዩኒቨርሲቲውም የተማሪዎቹን ደህንነት ለመጠበቅ ጠንካራ ስራም እየሰራ አይደለም ሲሉ ነው ስጋታቸውን ያጋሩን። ከደቂቃዎች በፊት የአርባ ምንጭ ዩኒቨርሲቲም የሚከተለውን የሀዘን መግለጫም አውጥተዋል። የአርባ ምንጭ ዩኒቨርሲቲ የስነ ትምህርትና ስነ ባህሪ ሳይንስ ትምህርት ቤት የሳይኮሎጂ ትምህርት ክፍል የሁለተኛ ዓመት ተማሪ የሆነው ናትናኤል ጸጎም አሰፋ ከጓደኛው ጋር በተፈጠረ የግል ጸብ በደረሰበት ጥቃት በዛሬው ዕለት ከፍተኛ ጉዳት ደርሶበታል። በመሆኑም ህይወቱን ለማትረፍ በአርባ ምንጭ አጠቃላይ ሆስፒታል ከፍተኛ ርብርብ ቢደረግም ሳይሳካ በመቅረቱም ሳይሳካ በመቅረቱ ህይወቱ አልፏል። አደጋው ያደረሰው ተማሪ በቁጥጥር ስር ውሎም አስፈላጊው ምርመራም እየተደረገለት የሚገኝ ሲሆን ዩኒቨርስቲው የህግ ሂደቱን በመከታተል ውሳኔውን ተከታትሎም በአጭር ጊዜም ለህዝቡ ይፋ ያደርጋል ሲሉ በመግለጫቸው ገልጸዋል። አርባ ምንጭ ዩኒቨርሲቲ በተማሪ ናትናኤል ከዚህ ዓለም በሞት መለየት የተሰማውን ጥልቅ ሐዘን እየገለጸ ለቤተሰቦቹ ለወዳጆቹም፣ ዘመዶቹ እንዲሁም ለመለ ዩኒቨርሲቲ ማህበረሰብ ሁሉም መጽናናትን ይመኛል ሲል መግለጹም ይታወቃል። ነገር ግን አርባ ምንጭ ዩኒቨርሲቲ በተማሪዎቹ እንዲሁም በበርካታው የማህበረሰብ ክፍል የተማሪዎቹን ደህንነት ማስጠበቅ የማይችል ዩኒቨርሲቲ ነው በማለት ትችትም እየቀረበበት ይገኛል። በመጨረሻም የሀኪሞች አመፅ እየመጣ ነው። የአብይ አህመድ ስርዓት ህዝቡን በምድር ኃይልና በአየር ኃይል ለመጨፍጨፍ የህክምና ግብአቶችን በማገድና በህክምና ጦት ቢገድለን ህክምና ተቋማት ቢያወድምና ሐኪሞች ቢገደሉም የፈለገውን ያክል እልቂት ባለማግኘቱም ለሐኪሞች ጥያቄ ተገቢ ምላሽ ባለመስጠቱም የህክምና አገልግሎት በመላ ሀገሪቷም ሊቋረጥ በጣት የሚቀሩ ቀናቶች ቀርተውታል። አንድ ቀን የህክምና አገልግሎት ሲቋረጥ ምን ያክል ሰው ሊያልቅ እንደሚችል ማሰብ ቀላል ነው። በመሆኑም እንደምትመለከቱት ሐኪሞች ስራ ለማቀውም ሰባት ቀን ብቻ ቀርቶናል እያሉ ነው። ዛሬ ደግሞ ስድስት ቀን ቀራቸው እንደማለት ነው። መንግስት ለጥያቄዎቻችን መልስ የማይሰጠን ከሆነ ስራ የማቆም አድማም እንጀምራለን ብለዋል። ይህ ሀኪሞቹን ድምፅ ሰምተን እንመልስ ትራይለጤና ባለሙያ የጤና ዋስትና ይገባዋል

ሀኪሞች እንደምትመለከቱት ድምፃቸውን እያሰሙ ነው እንዳሉትም ከሰባት ቀን በኋላ ስራ የሚያቆሙ ከሆነም ሀገሪቷ ላይ ከፍተኛ ምስቅልቅል እንደሚከሰትም ይጠበቃል በርካቶች በህክምና ላይ ያሉ ታካሚዎችም የሚገጥማቸው ሁነት ካአሁኑም አሳሳቢ ሆኗል አድማጮች ለሰዓቱ ያስኩላችሁ መረጃዎች እነዚህን ይመስላሉ በሌላ መረጃ እስካገኛችሁ ቸር ያሰማል